ሀሳብ ነገ እናንተ ታርቀ ልጆቹን ይዤ ብመጣ ብትልካለች ትወርድ እሺ፣ ልጆቹን ጣጥረፍ ተወጅኛለች ብለ ሀሳብ ምናት ነው እንጂ ሮዛ እንደዚህ አይነት ነገር እንደማታረጋቃለሁ። በነገራችን ለአንዳንድ ሴቶች ሰው ደግሞ አያምንም። ወኝ ነው እኔን ነው የሚሰድበው አሁን ላይ እንደ መሸፈኛ ነው ያለሁት እንጂ እርግጠኛ ነኝ ሮዛ ስለ ሄድኩ ብቻ ሄጄ ስላገኘ ብቻ እንደዚህ አታለቅስም። አላገባህም ለማለት ማለት ነው። ትንሽ ነገር በእናንተ በራሳችሁ ጉዳይ ኮሽ ባለ ቁጥር መታችሁ ሱመያ ትላላችሁ። ሱመያ እንግዲህ የሮዛና የሰይድ መጋባት መቅረቱ በእኔ አይደለውም ስበብ እያለች ናት። አሰላም አለይኩም አራምትላ በረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ፣ ማከብራችሁ ስለምታበረታቱኝ፣ ጀዛ ከላካየር ጀዛ አሁን ላይ እንግዲህ ሶማያ ላይ ነው እኔ እየተናደርክ ያለሁት ማለት ነው። እርግጥ ነው ሰይድ ጥፋት አጥፍቷል መጀመሪያ ላይ ግን፣ ኋላ ላይ ደግሞ እቅርታ ጠይቋል። አሁን የበቀደሙ ሂዳ አግኝታት አብል የሰጠቻት ጊዜ ከህይወታቸው ወጥቻለሁ ህይወታቸው ውስጥ አልገባም ነበር ያልሽው ማለት ነው። ግን አሁን ላይ አንቺ ሂደሽ በዛ አጋጣሚ ሂደሽ አገኘሻት። እሷም ደግሞ ተወችው። አላገባውም፣ አለች። ለምን አንቺ የዛን ቀን ባታገኛት ኑሮ ውሳኔዋ እንዳለ ነው የሚጸድቀው ማለት ነው። ግን አሁን እንደዛ ብላው ሰይድም እሺ እኔኮ ማግባት አልፈልግም፣ አንቺንም ልጆችንም እፈልጋለሁ፣ ነይ ቶሎ፣ አሁን ነይ ቶሎ፣ በቃ ብሎ አለሽ። አሁንም አንቺ ሌላ ታካራ ውስጥ ገቢያለ ቀላሰይ በፊቱ አለፈ፣ አይደለም ልጁም ተባለ፣ አዩም ተባለች ሄደች፣ አላ ሁሉ ነገር አከተመ። አሁን ላይ ደግሞ እንዳያገባ እንጂ ነገሮችን እያበላሸሽ ነው። እሱ አሁንም ደግሞ አልተቀየመሽም። እሺ ነይ ቶሎ እኔ ማግባት ፍላጎት የለኝም፣ አሁን ነይ ቶሎ፣ አንቺ ነይ ቶሎ ነው እያለሻለሽ። አንቺ ለምን አትሄጂም? አንቺ ችግርሽ ምንድን ነው? ወላ ሰው ራሱ ማር ሲበዛም ይመራል። ኧረ ከማርም በላይ ነው። አሁን ላይ ወላ ዛሬ የለቀቀችው ቪዲዮ ላይ ብታዩ ኮሜንቱ እንዳለ ወላሂ በጣም የሚያስጠላ ስድብ ብቻ ነው። እኔ ለምን ሰደባቸዋት አለለም አንዳንድ ጊዜ ሰው ሰፖርት ያደረግሻል፣ ከጎንሽ ይቆማል። በደሉን ከመጀመር በተለይ ከመጀመር እስከመጨረሻ ሁን እስካላችሁ ድረስ የሚያይ ሰው ያወቀ ሰው እውነትና ውሸቱን ያው እውነት ለፍርድ ለልብ ነው ተብሏል። እና ትክክለኛውን ነገር ራስሽ ታቂዋለሽ ግን አንዳንድ ጊዜ ኦዲየንሶች ይመክሩሻል፣ ይቆጡሻል። ሰው ከሚቆጣሽ በላይ ደግሞ ሱመያ በጣም አስተዋይ ነሽ። በጣም የሚጠቅምሽ ነው፣ የሚጎዳሽ ነው የምታቂ ነሽ። ግን አሁን ላይ አንቺ ሰይድ ጋር ተመልሰሽ ሰይድ እንደዚህ አይነት ባህሪ ያለው ብታገቡትም አትቀመጥም፣ የሰይድ ችግር ነው ምናምን ብለሽ አንቺ የልጆችን አባት የማይሆን ስም ከመስጠትሽ በፊት እሺ፣ ይሄ ሰውዬ እኔን ፈልገዋል እኔ እንዲያገባም አልፈልግም። እሺ፣ ሮዛ እንዳትጎዳ ትፈልግ የለ ሮዛ እንድትጎዳ አልፈልግም። ለሮዛ ከጎኗ ቆሙ ብለሽ ነው ያልሽው። ለምን ትሰድቡኛ ላችሁ እኔን ከምትሰድቡ ከሮዛ ጎን ቆሙ። እኛ ሮዛ ጎን ለምንድን ነው የምንቆመው? አንቺ እኮ መጀመሪያ ሳይድ ጋር ስትኖሪ ሁለት ልጆች ስትወልጂ ሳይድ ጥሩ ሰው እንደሆነ ጥሩ ባል እንደሆነ ምንም እንደማይበድልሽ ከማንም በላይ እንደሚያኖርሽ ነው እየተናገርሽ ያለው። ጠይብ አንቺን ያልበደለ ሰውዬ እንዴ ሌላ ሴት ሊበድል ይችላል? ሁሉም ነገር አሁን ከተጣላችው ይሄ ነገር ከመጣ በኋላ ነው። ስለ ሳይድ መጥፎ ነው ይጎዳታል። አፍቅሯት አይደለም እያለቀሰ እንዴት ነው ማፈቅራት። ልጅቷ ደግሞ እውነቱን ለመናገር ሀቁን ለመናገር ማለት ነው የምትወደድ ናት እኔ ሰይድ ጋር ስላለች ሳይሆን፣ ቪዲዮዋን ራሱ ወደ ታች ወርዳችሁ ብታዩት ራሱ የሆነ ችሮሮ የሆነ ምግብ ቤት የሆነ ሻይ ቡና ቤት መስተንግዶ የምትሰራ ናት ማለት ነው። እና በጣም የምታሳዝን ፍልቅልቅ የሆነች ልጅ ናት ማለት ነው። በቃ ሰው ወደ መራት መንገድ የምትሄደ ድሮ ዘመን ልጅ ናት፣ እሷ ምንም የማታቅ ማለት ነው። እና እሱ እንዲያገባት ፈቃደኛ ከሆንሽ እሱ ማግባት በሷ ላይ ደስተኛ ከሆንሽ ለምንድን ነው ይሄን ሁሉ ክፋት ምትንት ምትዩጣ የፍ ለምን ታገኛታለሽ? ባታገኛት እሷ ይሄንን ሐሳብ እሷ ላንቺ ብላ ዋጋ እየከፈለች ነው። አንቺ ለምን የልጆችሽን አባት አብረሽ ተመልሰሽ ለምን ልጆችሽን ደስተኛ አታደርጊም? ጎሽ፣ ለልጆቿ ብላ ትወጋለሽ፣ ተብላ ለልጆች ተብሎ ኮ ጥግ ድረስ ዋጋ ይከፈላል። ለልጆችሽ ብለሽ ዋጋ ብከፍይ፣ ልጆችሽ ከእንቅልፋቸው ሲነሱ አባታቸውን በጎን እናታቸውን በጎን እያዩ ሲያድጉ ምን ያህል ደስታ እንዳላቸው ታውቂያለሽ? አሁን አንቺ ጀብድ ነሽ። በቃ አንቺ ጎበዝ ነሽ። አንቺ ጀግና ነሽ። እጅ አሰጭም ላ ለልጆች ተብሎ እኮ ብዙ ነገር ይሆናል። ለልጅሽ ብለሽ እኮ ሞኝ ትሆኛለሽ። ለልጅሽ ብለሽ እኮ ትራብ ያለሽ። ለልጅሽ ተብለሽ እኮ ትረገጫለሽ። አንቺ ለልጆችሽ ምን ይሆናል መስዋዕት ብትከፊ? ይሄን የመሰለ አባታቸው፣ ይሄን የመሰለ አባት እያለ እኔ አንዳንድ ጊዜ እኔ ታሳዝኝኛለሽ። ምንም ያለ ማወቅ አንዳንድ ጊዜ ታውቂያለሽ እንላለን እንጂ ምንም ነገር አታውቂ። ይሄን የመሰለ ሰው የሚሰራ ጎበዝ። በአሁኑ ሰዓት ሰው በአሁን ሰዓት ብዙ ነገር ገንዘብ ለማግኘት ስንት ነገር ላይ እየወረደ እየታየ ነው። ምን አዩን? እንኳን አታያትም እንዴ። አገባችው አየችው። አንድ አመት ሞከረች፣ ወደ ራሷ ለመመለስ ሞከረች፣ ጣረች፣ ፈጋች፣ ትግስት አረገች። ከአቅሟ በላይ ሲሆን የምትፈልገውን ነገር ቋጭ አርጋ ይኸው ፍቺ ጠየቀች፣ ይኸው ተፋታ። አንድ ወላ አንድ የሳይድን ስም አላነሳችው በቀ ሰይድ ጋር ተለያየን። ይሄ እኔ አሁን ማውስተው አውቃቹ ሰው ይፍቹ ይሄ መላጣ ጋር ለምንድን ነው የምትኖሪው ብሎ አለኝ። ከሰይድ ጋር እንደተለያየች እሱንም ለመናገር ፈልጋ ሳይሆን የሆነ ሰው ላገኝ ነው በቀ ሰው አለ ብላ ነው የተናገረችው እንጂ ሰይድ እንዲያደረገኝ እንዲቆረጠኝ እንዲያፈለጠኝ ሰይድ እንደዚህ አይነት ሰው ነው ምናምን። ሰይዱ አንቺ እንደምትዩ መጥፎ ባህሪ የሆነ አንቺ የሆነ መናገር የማትፈልጊው ምስጥር አለ። ያንን ቢኖረው ኑሮ ሶማያ አዩ ወላሂ አትደብቀውም አውታ ነበረ፣ ምዘረግፈው ማለት ነው። አዩ እናቃታለን። አዩ አዩ ዝርግፍ ነው የምታደርገው። ሳይድ መጥፎ ነገር ቢኖረው ኑሮ ማለት ነው። ሶማያ አዩ እንግዲህ የምትናገረው። ሳይድ እኮ ማንም ሴት የምትመኘው ነው። በጣም ጥሩ ሰው ነው። እንደ ሰው ለምን ቁርስ አልተሰራልኝም፣ እንደ ሰው ለምን ይህ አልተደረገልኝም የሚል ባል አይደለም። በጣም የዋህ በጣም ጥሩ ሰው ነው። ቁርስ ኖረም አልኖረም፣ ምግብ ተሰራም አልተሰራም፣ ልብሱ ታጠበ አልታጠበም፣ ቦታም አይኖር እንደዚህ አያጨናንቅም፣ ፈታ ያለው ሰው ነው ነው ያለችው። አንድ ጊዜ በሆነ አጋጣሚ ላይ ስለ ሴት ስትናገር ማለት ነው እና እኔ አሁን አሁን ላይ እውነትም አንቺ ጥፋተኛ ነሽ። አሁን በቀደም የመጨረሻ ቪዲዮ ላይ ነይ እኔ አንቺ እፈልግሻለሁ ከልጆችሽ ጋር ነይ ቶሎ ብሎሽ ነበረ አንቺ እንግዲህ ምንድነው፣ አንድን ሰው ካልፈለጉት ስለ እሱም ቪዲዮም አላወራም እሱ የደረሰበትም አልደርስም እሱ ያገኘውንም ሰው አላገኘውም። ለምን አንድ ሰው ስወደው ከነምኑ ነው፣ ስጠላው ከነምኑ ነው የምጠላው ማለት ነው። አሁን አንቺ በዚህ ጋር ሳይድን አልፈልግም፣ ከውስጤ ወጥቷል፣ በስ የልጆች አባት ነው ትያለሽ። በዚህ ጋር ደግሞ እሱ ሊያገባት ያጫት ሚስት ደግሞ ሄደሽ ነገሮችን ታበላሻለሽ። ኸይር አስጣላቸው። ያበናት ወላሂ በጣም ነው የሚደብረው ማለት ነው። እኔ ሰሞኑን አልተናደርኩብሽም ግን ይሄኛው